አመሰግናለሁ። ኤች ኬ ቢዝነስ ግሩፕ በኮንስትራክሽን ማቴሪያሎች በማቅረብ፣ ማሽኖች በማከራየት፣ ሳብኮንትራትም የያዘ ኮንስትራክሽን ላይ ነው ለረጅም ጊዜ እየሰራን ነው የነበረ እንደ ድርጅትም እና በዚሁ በመነሳት ይህንንም በማየት የኮንስትራክሽን ውስጥ ያለውንም ችግር ውስጡ እንዳለ ሰው የሚያውቀው ሰው የለም እና በዚህም የተነሳ ነው አሁን የኤች ኬ ፕላስቲክ ፎርም ወርክን ለማምረት የቻልነው። ምክንያቱም ውስጡ ስላለንበት ለኮንስትራክሽን ኢንዱስትሪው ምን ግብአት ቢመጣ ይሻላል የሚለውን በመገንዘብ ነው አሁን የፕላስቲክ ፎርምወርክ ወደ ማምረት የገባ ነው። ፕላስቲክ ፎርምወርክ ማለት ፎርምወርክ ስንጀምር፣ መጀመሪያ ፎርምወርክ ማለት ኮንክሪት ለመሙላት የትኛውንም የኮንክሪት ስትራክቸር ለመስራት እንደ ሞልድ የሚያገለግል ማቴሪያል ነው። ትራዲሽናሊ እኛ ሀገር ውስጥ በእንጨት የሚሰሩ ፎርሞርኮች አሉ። በብረት የሚሰሩ የአልሙኒየም ፎርሞርኮች አሉ። ዲፍረንት አሉ እና በተለይ አሁን የኛ ፕሮዳክት በእንጨት የሚሰራ ወይም በተለምዶ ፕላይውድ ፎርሞርክ የሚባለውን የሚተካ ፎርሞርክ ነው የሚያይዘን እንጣም የምንጠቀመው ፖሊ ፐፕሊን ወይ ደግሞ ፒፒ የሚባል የፕላስቲክ አይነት ነው እና ኖርማል ላስቲክ ሳይሆን ይሄ በጣም በጥንካሬም ሙቀትም ስትሬንግዝም ያለው ሙቀትም የሚቋቋም እና በጣም ልዩ ቴክስቸር ያለው የፕላስቲክ አይነት ነው የምንጠቀመው። እኛ ከመጀመራችን በፊት ይሄ ፎርም ወርክ ከሀገር ውስጥ አልነበረም ከውጭ ነበረ የሚመጣው እና አሁን ኦልሬዲ እዚህ እኛ እያመረትን አቬላብል ስላረግን ነው ከውጭ የሚመጣውን በጣም 100 ፐርሰንት ነው የሚተካ። በተሻለ ኳሊቲ፣ አቬላብሊቲም፣ በሳይዝ ፍሌክስቢሊቲ፣ በሁሉ ነገር የተሻለ ስለሆነ ከዚህ በኋላ ኮንትራክተሮች ከውጭ የሚያስመጡ ብዬ አላስብም። ምክንያቱም ይሄ ምርት ሙሉ በሙሉ የውጭውን ስለተካ ማለት ነው እኛ የምናመርተው ምንድን ነው የእኛ ፕላን ትልቅ ነው አሁን እንዳያችሁት ያለን ካፓሲቲ አለ ይህን ደግሞ ደብል ለማድረግ በዚህ በሁለት ወር ውስጥ ሌሎች ተጨማሪም ማሽነሪዎቹ ግዥ ሆኖ ተገዝተው አልቀው ሎጂስቲክ ወይም ደግሞ ትራንስፖርቴሽን ላይ ነው ያሉት እና ከዚህ በኋላ አራት አምስት ፕሮዳክሽን ላይን ነው የሚኖረን። ስለዚህ የሀገር ውስጡን ፍጆታ ጨርሰን ወደ ጎረቤት ሀገር ደግሞ ኤክስፖርት ለማድረግ ዝግጅት ላይን ያለ ነው እና ኤክስፖርትም ለማድረግ እየተዘጋጀን ነው ያለ ነው ከኮስት መቀነሱ ከኮንስትራክሽንን ጥራት ከመጨመሩ ባሻገር አካባቢ ላይ በጣም ትልቅ ጠቀሜታ ያለው ፕሮዳክት ነው ይዘን የመጣ ነው። አንደኛ ከዚህ በፊት የተለመዱ በእንጨት የሚሰሩ ፎርሞርኮች ብዙ ሄክታር ደን ተጨፍጭፎ ነው የሚሰሩትና እሱ እንግዲህ የደኖች መጨፍጨፍ ዲፎሬስቴሽን የአየር ንብረትን እንዴት እንደሚቀይር ያ ሁላችንም እናውቃለን። ስለዚህ እነሱን ስለሚተካ አንደኛ የደኖች መጨፍጨፍን ወይ ደግሞ ዲፎሬስቴሽንን በጣም ይቀንሳል። ሁለተኛ ነገር ደግሞ እነኝህ የእንጨት ፎርሞርኮች ተሰባብረው ደርቢሱ ነው ነው አካባቢ ላይ የሚወድቁ የነበረ የእኛ ፎርምወርክ ግን ሃንድረድ ፐርሰንት ሪሳይክለብል ስለሆነ ተመልሶ ጥቅም ላይ ስለሚውል ምንም የአካባቢ ብክለት አያስከትልም። ሲጀመር ደግሞ ከወዳደቁ እና አካባቢ ላይ ከተጣሉ የፕላስቲክ ቁሳቁሶች ስለሚመረት የአካባቢ ብክለትን በጣም ይቀንሳል። እነሱን እኛ ለቃቅመን ሪሳይክል ስለምናረግ ማለት ነው። ሁለተኛ ነገር ደግሞ ከውጭ ሀገር የገቡ ፎርምወርኮችን አገልግሎታቸውን ሲጨርሱ በፊት ሜዳ ላይ ነው የሚጥሏቸው። አሁን ግን እኛ ወስደን ሪሳይክል አድርገን መልሰን ጥቅም ላይ ስለምናስገባቸው፣ አንደኛ በአየር ንብረት በዛፍ መቆረጥን በማስቀረት ሁለተኛ፣ ደግሞ አካባቢ ላይ የሚጣሉ ማቴሪያሎችን ሰብስቦ ሪሳይክል አድርጎ ወደ ስራ በማስገባት፣ ሶስተኛ ደግሞ የእኛ ፎርምወርክ ከጥቅም በኋላ ሀምሳ ጊዜ በላይ ያገለግላል ከሃምሳ ጊዜ በላይ ካገለገለ በኋላም እንደገና ተመልሶ ወደ ፋብሪካ መጥተው ሪሳይክል ተደርጎ ሃንድረድ ፐርሰንት ሪሳይክልብል ሪሳይክል ተደርጎ ወደ ስራ ስለሚገባ በየትኛውም በኩል በጣም የአካባቢ ብክለትን ያስቀራል ማለት ነው። የአየር ንብረትንም ይጠብቃል። አካባቢም ደግሞ ላይ የሚጣል በተለየ ፖሊፕሮፒሊን ወይ ፒፒ ማቴሪያል እንዳይኖር እናደርጋለን። የኛም ፎርምወርክ ደግሞ የኛም ብቻ ሳይሆን ከውጭም ከዚህ በፊት አሁንም እያደረግን ያለ ነው። ከውጭ ገብተው አገልግሎታቸውን የጨረሱትንም እነሱን ኮሌክት እያደረግን እኛ ሪሳይክል እያደረግናቸው ነው ያለ እና በጣም ጠቃሚ ፕሮዳክት ነው ይዘን የመጣነው። የማምረት አቅማችን መጀመሪያ ስንጀምር በአንዲት ላይን ነበረ ስራ የጀመረን ማለት ነው። አሁን እሱንም እጥፍ አድርገን ሌሎች ሪሳይክልን ማሽኖችንም ሌሎች የተለያዩ በተጓዳኝ ማሰሪያ የሚሆን ታይሮድ የሚያመርትም ላይን አድርገን ከፍ አድርገን ነው እየሰራን ያለ ነው። የሰራተኛ ቁጥርም አሁን በቋሚነት ወደ መቶ ሀያ የሚደርሱ ሰራተኞች አሉን። ደግሞ በሰፕላይ ቼኑም ጋር ካየኸው ወስዶ የሪቴል የሚያደርግ አናፂውን ገንቢውን ምኑን ሁሉ ካየኸው በዚህኛው ሳይት ደግሞ እነዚህን የወዳደቁ ነገሮችን ኮሌክት አድርጎ ወደኛ የሚያቀርቡ በዚህም በዛም በሳፕላይ ቼን ውስጥ ለብዙ ሰዎች ነው የስራ እድል የሚፈጥረው። በጊዜያዊነት ደግሞ የተለያዩ ሰራተኞችን በየጊዜው እያመጣን እናሰራለን። በቋሚነት ወደ መቶ ሃያ የሚሆኑ ሰራተኞች አሉን አሁን ላይ ማለት ነው። ቅድም እንዳልኩ ግን ሌሎች ተጨማሪ ፕሮዳክሽን ላይኖቹ ይሄንን የሚያመርቱ ኦልሬዲ ገዝተን መንገድ ላይ ስለሆን የሰራተኛ ቁጥርም ከዚህ በላይ ብዙ ጥፍ እናደርጋለን። ጥሩ ነው። እገዛው በመንግስት በኩል ያለው ቆንጆ ነው። አንደኛ ኢትዮጵያ ታምርት ላይ መግባታችን ፕሮዳክታችንን እንዲታይ አድርጎታል። እንደውም በክቡር ጠቅላይ ሚኒስቴራችንም ተጎብኝቷል የኛ ቡ ሙዝና ምርታችንንም አይተውልናል መጥተው። ሌላውም ብዙ ጎብኚ ነበረው። ኢትዮጵያ ታምርትና እሱ ጋር ምርቱን አቬላብል መሆኑን ከውጭ ከዚህ በኋላ መስመጣት እንደማይገባቸው ያዩበት ነው። ሁለተኛ ነገር ደግሞ የኢንዱስትሪ ሚኒስቴር ከኮንስትራክሽን ባለስልጣንም ጋር አድርገው ወርክሾፕ በማዘጋጀት ምርታችንን የኮንስትራክሽን ሴክተሩ እንዲያውቀው ምክንያቱም የኮንስትራክሽን ባለስልጣን ይሄንን ምርት ይዘን ስንሄድ በጣም በፖዘቲቭ ነው የተቀበሉን በጣም ኢንከረጅ በሚያደርግ እና ምክንያቱም አንደኛ ለኮንስትራክሽን ኮስታቸውን በጣም የሚቀንስ ሁለተኛ ነገር ደግሞ ጥራቱን የሚጨምር ስለሆነ አካባቢንም የሚጠብቅ ፕሮዳክት ስለሆነ ለኮንትራክተሩም ለሀገርም ጠቃሚ መሆኑን አውቀው ኢቭን የኮንስትራክሽን ባለድርሻ አካላትን ራሱ ጠርተውልን ወርክሾፕን ማዘጋጅተን ፕሮዳክታችንን እንድናሳይ ሁሉ በጣም ረድተውናል። ኢቭን ለሚያስፈልጉ ሌሎች የመንግስት መስሪያ ቤቶች የድጋፍ ደብዳቤ በመጻፍ ሰፖርት ሪፖርት እያደረጉ ነው ያለ እና ትልቅ ድጋፍ ነው ያለ። አሁን ላይ ከአንድ ሚሊዮን በላይ በአሁን ባለን ካፓሲቲ ከአንድ ሚሊዮን ሜትር ስኩዌር በላይ ፎርም ወርክ በአመት እናመርታለን። ግን እንዳልኩት ሌሎች ማሽኖችን ኦልሶ ኦልሬዲ ገዝተን መንገድ ላይ ስለሆኑ ከሶስት ሚሊዮን ፎርም ወርክ በላይ በአመት ለማምረት ነው እቅድ ይዘን እየተንቀሳቀስን ያለ ነው። ምንድነው ይሄ ፎርምወርክ? ጠቀሜታ ያለው ስለሆነ እኔ ለኮንስትራክሽን ኢንዱስትሪው ነው። አንደኛ ወጫቸውን የሚቀንስ ከሀምሳ ጊዜ በላይ የሚያገለግል በየትኛውም ወይዘር አሁን ክረምት እየመጣ ነው እና በፕላይውድ መበስበስ በውሃ መምጠጥ አለው። ይሄኛው ግን የትኛውም ወይዘር የማያበላሸው ለስራም ቅለት ያለው። ሁለተኛ ነገር ደግሞ ሀምሳ ጊዜ ሲደጋግሙ ኮስታቸውን በጣም ይቀንሳል። ልስን የማያስፈልገው ሌላ ነገር ደግሞ ብዙ ጥቅም ነው፣ የተለያየ ጥቅም ያለው ወርክመንሽፕም የሚቀንስ ብዙ ስራ። ክብደቱ ራሱ ከፕላይውድ ጋር አይገናኝም። ያኛው እንደም ውሃ ሲይዝ የሚያነሳው ሰው የለም። ስለሆነ ከጨረሱ በኋላ ደግሞ እኛ ገዝተን ወስደን ሪሳይክል ከነሱ እንደገና ገዝተን ወስደን ሪሳይክል የምናደርግ ፎርም ወርክ ስለሆነ ኮንስትራክሽንም አንደኛ ኮስቱን ቀንሶ ጥራቱን ጨምሮ ሁለተኛ ደግሞ የኮንስትራክሽን የካርበን ፉት ፕሪንትን ቀንሶ ግሪን በሆነ ነገር መገንባት ስለሚያስችል የኮንስትራክሽን ኢንዱስትሪ ወደዚህ ማቴሪያል መቶ አይቶ እነሱም ከዚህ ማቴሪያል እንዲጠቀሙ እሱን ነው ጥሪ ማስተላለፍ የምፈልገው። በመንግስት በኩል ደግሞ ከውጭ የሚገቡ ፎርሞርኮችን ኦልሬዲ እያመረትን ስለሆነ ስቲል፣ አንዳንድ ጊዜም የሚገቡ ስላሉ በበቂ ሁኔታ እያመረ ማለትን ካፓሲቲያችንን እየጨመርን ስለሆነ ሌሎች ኢንቨስተሮችም ጆይን ስለሚያደርጉ እዚህ እንትን ላይ ያኛውን ቢያስቀርልን እኛ በደንብ ተጠናክረን መስራት እንችላለን። ሌላ ደግሞ ቅድም እንዳልነው በባለድርሻ አካላት የገበያ ትስስር ወደ ውጭም የሞከርን ያለዋለን ቢፈጠርልን ወደ ኢስት አፍሪካም ድረስ መድረስ የሚችል ካፓሲቲ ስላለን ይህንን ነው ማስተላለፍ የምፈልገው።